ሰላም ቅዱሳን የተወደዳቸው የመጽሐፍ ቅዱስ ንባብ ቤተሰቦቻችን የመጽሐፍ ቅዱስ ንባብ ጉዟችን 84ተኛ ቀኑ ላይ ደርሷል። መስከረም አንድ ዘፍጥረት አንድ ጳጉሜ አምስት ራዕይ 22 የሚለውን ጉዟችንን ነው እየተጓዝን ያለ ነው። ዛሬ በ84ተኛ ቀናችን ደግሞ አንደኛ ሳሙኤል መጽሐፍን ከምዕራፍ 22 እስከ 24 ድረስ ያለውን እናነባለን። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። አንደኛ ሳሙኤል ምዕራፍ 22 ዳዊትም ከዚያ ተነሳ ወደ አዶላም ዋሻ ኮበለለ። ወንድሞቹና የአባቱ ቤተሰብ ሁሉ ይህን በሰሙ ጊዜ ወደ እርሱ ወደዚያ ወረዱ። የተጨነቀም ሁሉ፣ ብድርም ያለበት ሁሉ፣ የተከፋም ሁሉ ወደ እርሱ ተከማቸ። እርሱም በላያቸው አለቃ ሆነ። ከእርሱም ጋር አራት መቶ የሚያህሉ ሰዎች ነበሩ። ዳዊትም በዚያ በሞዓብ ምድር ወዳለችው ወደ ምጽጳ ሄደ። የሞዓብንም ንጉሥ እግዚአብሔር የሚያደርግልኝን እስካውቅ ድረስ አባቴና እናቴ ከአንተ ጋር ይቀመጡ ዘንድ እለምንሃለሁ አለው። በሞዓብም ንጉሥ ፊት ቸው ዳዊትን በአምባ ውስጥ በነበረበት ወራት ሁሉ በእርሱ ዘንድ ተቀመጡ። ነቢዩ ጋድም ዳዊትን ተነስተ ወደ ይሁዳ ምድር ሂድ እንጂ በአምባው ውስጥ አትቀመጥ አለው። ዳዊትም ተነስቶ ወደ ሄሬት ዱር መጣ። ሳኦልም ዳዊትና ከእርሱ ጋር የነበሩት እንደተገለጡ ሰማ። ሳኦልም በጊባአ በአጣጥ ዛፍ በታች በኮረብታው ላይ ተቀምጦ በእጁም ጦር ይዞ ነበረ፣ ባሪያዎቹም ሁሉ አጠገቡ ቆሞ ነበረ። ሳኦልም በአጠገቡ የቆሙትን ባሪያዎቹን ብንያማውያን ሆይ፣ እንግዲህ ስሙ። በውኑ የእሴ ልጅ እርሻና የወይን ቦታ ለሁላችሁ ይሰጣችኋልን? ሁላችሁን የሻለቆችና የመቶ አለቆች ያደርጋችኋልን? ሁላችሁ በላይ የዶለታችሁ ተነሳችሁብኝ። ልጄ ከእሴ ልጅ ጋር ሲማማል ማንም አይገልጥልኝም፣ ከእናንተም አንድ ለእኔ የሚያዝን የለም። ዛሬም እንደሆነ ሁሉ ልጄ ባሪያዬን እንዲዶልት ሲያስነሳብኝ ማንም አላስታወቀኝም አላቸው። በሳውልም ባሪያዎች አጠገብ የቆመው ኤዶማዊ ዶይቅ መልሶ የሴ ልጅ ወደ ኖብ ወደ አኪጦብ ልጅ ወደ አቤሜሌክ ሲመጣ አይቼዋለሁ፣ እግዚአብሔርንም ጠየቀለት፣ ስንቅም ሰጠው፣ የፍልስጤማዊውንም የጎልያድን ሰይፍ ሰጠው አለ። ንጉሥም የአኪጦብ ልጅ ካህኑን አቤሜሌክን በኖብ ምድር ያሉትን ካህናት፣ የአባቱን ቤት ሁሉ ልኮ አስጠራቸው። ሁላቸውም ወደ ንጉሥ መጡ። ሳውልም የአኪጦብ ልጅ ሆይ እንግዲህ ስማ አለ። እርሱም አንተና የእሴይ ልጅ ለምን እንደወለታችሁብኝ እንጀራና ሰይፍ ሰጠኸው፣ ዛሬም እንደተደረገው ጠላት ሆኖ ይነሳብኝ ዘንድ እግዚአብሔርን ስለ እርሱ ጠየቅለት አለው። አቤሜሌክ መልሶ ንጉሱን፣ ከባሪያችሁ ሁሉ የታመነውን ለንጉስም አማች የሆነ በትእዛዝህ የሚሄድ በቤትህ የከበረ እንደ ዳዊት ያለ ማን ነው? በውኑ ስለ እርሱ እግዚአብሔርን ጠይቅ ዘንድ ዛሬ ጀምርኩን? ይህ ከኔ ይራቅ። እኔ ባሪያ ይህን ሁሉ እጅግ ወይም ጥቂት ቢሆን አላውቅምና ንጉሱ እንዲህ ያለውን ነገር በእኔ በባሪያው በአባቴ ቤት ላይ ሁሉ አያኑር አለ። ንጉሱም አቤሜሌክ ሆይ አንተና የአባት ቤት ሁሉ ፈጽማችሁ ትሞታላችሁ አለ። ንጉሱም በዙሪያ የቆሙትን እግረኞች የእግዚአብሔር ካህናት እጅ ከዳዊት ጋር ነውና፣ ኩብለላውንም ሲያውቁ በጆሮ ያልገለጡምና ዞራችሁ ግደሏቸው አላቸው። የንጉሱ ባሪያዎች ግን እጃቸውን በእግዚአብሔር ካህናት ላይ ይዘረጉ ዘንድ እንቢ አሉ። ንጉሱም ዶይቅን አንተ ዞረ በካህናቱ ላይ ውደቅባቸው አለው። የዶማዊውም ዶይቅ ዞሮ በካህናቱ ላይ ወደቀ። በዚያም ቀን የቤፍታ ኤፉድ የለበሱ ሰማኒያ አምስት ሰዎች ገደለ። የካህናቱም ከተማ ኖብን በሰይፍ ስለት መታ ወንዶችና ሴቶችን፣ ብላቴኖችን፣ ጡት የሚጠቡትን በሬዎችና አህዮችን፣ በጎችን በሰይፍ ስለት ገደለ። ከአኪጦብም ልጅ ከአሜቤሌክ ልጆች ስሙ አብያታር የሚባል አንድ ልጅ አምልጦ ወደ ዳዊት ሸሸ። አብያታርም ሳኦል የእግዚአብሔርን ካህናት እንደፈጀ ለዳዊት ነገረው። ዳዊትም አብያታርን ኤዶማዊ ዶይቅ በዚያ መኖሩን ባየው ጊዜ ለሳኦል በእርግጥ ይነግራል ብዬ በዚያው ቀን አውቀዋለሁ። ለአባትህ ቤት ነፍስ ሁሉ የጥፋታቸው ምክንያት እኔ ነኝ ነፍሴን የሚፈልግ ያንተን ነፍስ ይፈልጋልና ከእኔ ጋር ተጠብቀህ ትኖራለህ በእኔ ዘንድ ተቀመጥ አትፍራ አለው አንደኛ ሳሙኤል ምዕራፍ 23 ለዳዊትም እነሆ ፍልስጤማውያን ቅይላን ይወጋሉ፣ አውድማውንም ይዘርፋሉ የሚል ወሬ ደረሰው። ዳዊትም ልሂድን? እነዚህስ ፍልስጤማውያንን ልምታን? ብሎ እግዚአብሔርን ጠየቀ። እግዚአብሔርን ዳዊትን ሂድ፣ ፍልስጤማውያንን ምታ፣ ቅይላንም አድና አለው። የዳዊትም ሰዎች እነሆ በዚህ በይሁዳ መቀመጥ እንፈራለን፣ ይልቁንስ በፍልስጤማውያን ጭፍሮች ወደ ቅይላ ብንሄድ እንዴት ነው? አሉት ዳዊትም ደግሞ እግዚአብሔርን ጠየቀ። እግዚአብሔርም መልሶ ፍልስጤማውያንን በእጅህ አሳልፌ እሰጣለሁና ተነስተ ወደ ቀላ ውረድ አለው። ዳዊትም ሰዎቹም ወደ ቀላ ሄዱ፣ ከፍልስጤማውያን ጋር ተዋጉ፣ እንስሶቻቸውንም ማረኩ፣ በታላቅ ማገዳደል ገደሏቸው። ዳዊትም በቀላ የሚኖሩትን አዳነ። እንዲህም ሆነ የአብሜሌክ ልጅ አብያታር ወደ ዳዊት ወደ ቀላ በኮበለለ ጊዜ ኤፉዱን ይዞ ወርዶ ነበር። ሳኦልም ዳዊት ወደ ቀላ እንደመጣ ሰማ። ሳኦልም መዝጊያና ሞርጎሪያ ወዳለባት ከተማ ገብቶ ተገኝቷልና እግዚአብሔር በእጅህ አሳልፎ ሰጥቶታል አለ። ሳኦልም ወደ ቄላ ወርደው ይዋጉ ዘንድ ዳዊትና ሰዎቹን ይከቡ ዘንድ ህዝቡን ሁሉ አዘዘ። ዳዊትም ሳኦል ክፉን እንዳሰበበት አወቀ። ካህኑን አብያታርንም ኤፉዱን ወደዚህ አምጣለው። ዳዊትም የእስራኤል አምላክ አቤቱ በእኔ ምክንያት ከተማይቱን ያጠፋ ዘንድ ሳኦል ወደ ቄላ ሊመጣ እንደሚፈልግ እኔ ባሪያ ፈጽም ይሰምቻለሁ። የቄላ ሰዎች በእጁ አሳልፈው ይሰጡኛልን? ባሪያስ እንደሰማ ሳኦል በውኑ ይወርዳልን? የእስራኤል አምላክ አቤቱ እንድትነግረኝ እለምንሃለሁ አለ። እግዚአብሔርም ይወርዳል አለ። ዳዊትም የቄላ ሰዎች እኔና ሰዎቼን በሳውል እጅ አሳልፎ ይሰጡናልን? አለ እግዚአብሔርም አሳልፎ ይሰጧችኋል ብሎ ተናገረ። ዳዊትም ስድስት መቶ የሚሆኑ ሰዎችም ተነስተው ከቄላ ወጡ። መሄድም ወደሚችሉበት ሄዱ። ሳኦልም ዳዊት ከቄላ እንደሸሸ ሰማ። ስለዚህ ከመውጣት ቀረ። ዳዊትም በምድረበዳ በዳ በአምባ ውስጥ ይኖር ነበረ። ከዚፍ ምድረበዳ ባለው በተራራማው ሀገር ተቀመጠ። ሳኦልም ሁልጊዜ ይፈልገው ነበረ። እግዚአብሔር ግን በእጁ አሳልፎ አልሰጠውም። ዳዊትም ሳኦል ነፍሱን ሊፈልግ እንደወጣ አየ። ዳዊትም በዚፍ ምድረ በዳ በጥሻው ውስጥ ይኖር ነበረ። የሳኦልም ልጅ ዮናታን ተነስቶ ወደ ዳዊት ወደ ጥሻው ሄደ። እጁንም በእግዚአብሔር አጽንቶ የአባቴ ሳኦል እጅ አታገኘህምና አትፍራ፣ አንተም በእስራኤል ላይ ንጉሥ ትሆናለህ፣ እኔም ከአንተ በታች ሁለተኛ ሆናለሁ፣ ይህን ደግሞ አባቴ ሳኦል ያውቀሃል አለ። ሁለቱም በእግዚአብሔር ፊት ቃል ኪዳን አደረጉ። ዳዊትም በጥሻው ውስጥ ተቀመጠ፣ ዮናታንም ወደ ቤቱ ሄደ። የዚፍ ሰዎችም ወደ ሳኦል ወደ ጊባአ መጥተው፣ እነሆ ዳዊት በየሴሞን ደቡብ በኩል በኤኬላ ኮረብታ ላይ በጥሻ ውስጥ ባሉት አንባዎች በእኛ ዘንድ ተሸሽጎ የለምን? አሁን ንጉሥ ሆይ ትወርድ ዘንድ ነፍስ እንደወደደች ውረድ በንጉሱም እጅ እሱን አሳልፎ ለመስጠት እኛ አለን፣ አሉት። ሳኦልም አለ እናንተ ስለኔ ያዝናችኋልና ከእግዚአብሔር ዘንድ የተባረካችሁ ሆኑ። አሁንም ደግሞ ሂዱ፣ እርሱም እጅግ ተንኮለኛ እንደሆነ ሰምቻለውና አጥብቃችሁ ፈልጉት። እግዚአብሔርም እግሩም የሚሄድበትን ስፍራ እዩና እወቁ። በዚያም ያየውም ሰው አግኙ፣ እርሱ የሚደበቅበትና የሚሸሸግበትን ስፍራ እዩና እወቁ። በእርግጥም ወደ እኔ ተመለሱ፣ እኔም ከእናንተ ጋር እሄዳለሁ። በምድርም ውስጥ ቢሸሸግ በይሁዳ አላፋት ሁሉ መካከል እፈልገዋለሁ። እነዚያም ተነስተው ከሳውል ፊት ወደ ዚፍ ሄዱ። ዳዊት እና ሰዎቹ ግን በየሴሞን ደቡብ በኩል በአረባ በማኦን ምድረበዳ ነበሩ። ሳውል እና ሰዎቹም ሊፈልጉት ሄዱ። ዳዊትን በሰማ ጊዜ ወደ አለቱ ወርዶ በማኦን ምድረበዳ በዳ ተቀመጠ። ሳውልም ያን በሰማ ጊዜ ዳዊትን በማኦን ምድረ በዳ አሳደደው። ሳውልም በተራራው በአንድ ወገን ሄደ። ዳዊት እና ሰዎቹም በተራራው በሌላ ወገን ሄዱ። ሳውል እና ሰዎቹ ዳዊት እና ሰዎቹን ለመያዝ ከባዋቸው ነበር ነበርና ዳዊት ከሳኦል ፊት ያመልጥ ዘንድ ፈጠነ። ወደ ሳኦልም መልእክተኛ መጥቶ ፍልስጤማውያን አገሩን ወረዋታልና ፈጥነህና አለው። ሳኦልም ዳዊትን ማሳደድ ትቶ ተመለሰ፣ ከፍልስጤማውያን ጋር ሊዋጋ ሄደ። ስለዚህም የዚያ ስፍራ ስም የማምለጥ አለት ተባለ። ዳዊትም ከዚያ ወጥቶ በአይንጋዲ አምባዎች ተቀመጠ። አንደኛ ሳሙኤል ምዕራፍ 24 እንዲህም ሆነ፣ ሳኦል ፍልስጤማውያንን ከማሳደድ ከተመለሰ በኋላ እነሆ ዳዊት በአይን ጋዲ ምድረ በዳ አለ የሚል ወሬ ደረሰለት። ሳኦልም ከእስራኤል ሁሉ የተመረጡትን ሶስት ሺህ ሰዎች ወሰደ። ዳዊትና ሰዎቹንም ለመፈለግ የበረሃ ፍየሎች ወደነበሩባቸው አለቶች ሄደ። በመንገድም አጠገብ ወዳሉት የበጎች ማደሪያዎች መጣ። በዚያም ዋሻ ነበረ። ሳኦልም ወገቡን ይሞክር ዘንድ ከዚያ ገባ። ዳዊትና ሰዎቹም ከዋሻው በውስጠኛው ቦታ ተቀምጠው ነበረ። የዳዊትም ሰዎች እነሆ ጠላትህን በእጅህ አሳልፌ ይሰጠዋለሁ በዓይንህም ደስ የሚያሰኝን ታደርግበታለህ ተብሎ እግዚአብሔር የነገረህ ቀን እነሆ ዛሬ ነው አሉት። ዳዊትም ተነስቶ የሳኦልን መጎናጸፊያ ዘርፍ በቀስታ ቆረጠ። ከዚያም በኋላ እንዲሆነ የሳኦልን የልብሱን ዘርፍ ስለቆረጠ የዳዊት ልብ በሐዘን ተመታ። ሰዎቹንም እግዚአብሔር የቀባው ነውና እግዚአብሔር በቀባው በጌታዬ ላይ እንዲህ ያለውን ነገር አደርግ ዘንድ እጅንም እጥልበት ዘንድ እግዚአብሔር ከኔ ያርቀው አላቸው። ዳዊትም በዚህ ቃል ሰዎቹን ከለከላቸው፣ በሳኦልም ላይ ይነሱ ዘንድ አልተዋቸውም። ሳኦልም ከዋሻው ተነስቶ መንገዱን ሄደ። ከእርሱም በኋላ ዳዊት ደግሞ ተነሳ፣ ከዋሻው ወጣ፣ ከሳኦልም በኋላ ጌታዬ ንጉስ ሆይ ብሎ ጮኸ። ሳኦልም ወደ ኋላው ተመለከተ፣ ዳዊትም ወደ ምድር ተጎንብሶ እጅ ነሳ። ዳዊትም ሳኦልን አለው፣ እነሆ ዳዊት ክፉ ነገር ይሻብሃል የሚሉህን ሰዎች ቃል ለምን ትሰማለህ? እነሆ ዛሬ በዋሻ ውስጥ እግዚአብሔር በእጅ አሳልፎ እንደሰጠህ ዓይንህ አይታለች፣ አንተንም እንድገድል ሰዎች ተናገሩኝ፣ እኔ ግን በእግዚአብሔር የተቀባ ነውና እጄን በጌታዬ ላይ አልዘረጋም ብዬ ደግሞም አባቴ ሆይ የልብስ ዘርፍ በጄ እንዳለ ተመልክተህ እወቅ። የልብስህንም ዘርፍ በቆረጥኩ ጊዜ አልገደልኩሁም። ስለዚህ በጄ ክፋትና በደል እንደሌለ፣ አንተም ነፍሴ ልትወስድ ምንም ብታሳድደኝ እንዳልበደልኩ ተመልክተህ እወቅ። እግዚአብሔር በእኔና በአንተ መካከል ይፍረድ። እግዚአብሔርም አንተን ይበቀልልኝ እጄ ግን ባንተ ላይ አትሆንም። በጥንት ምሳሌ ከኃጢአተኞች ኃጢአት ይወጣል እንደተባለ እጄ ግን ባንተ ላይ አትሆንም። የእስራኤል ንጉስ ማንን ለማሳደድ መጥቷል? አንተስ ማንን ታሳድዳለ? የሞተ ውሻን ወይስ ቁንጫን ታሳድዳለህን? እንግዲህ እግዚአብሔር ዳኛ ይሁን፣ በኔና በአንተ መካከል ይፍረድ፣ አይቶም ይሟገትልኝ፣ ከእጅህም ያድነኝ። እንዲህም ሆነ ዳዊት ይህንን ቃል ለሳኦል መናገር በፈጸመ ጊዜ ሳኦል ልጄ ሆይ ዳዊት ይህ ድምፅህ ነውን? አለ። ሳኦልም ድምፁን ከፍ አድርጎ አለቀሰ። ዳዊትንም አለው፤ እኔ ክፉ በመለስኩ ልፋንታ አንተ በጎ መለሰልኛልና አንተ ከኔ ልቅ ጻድቅ ነ እግዚአብሔርም በእጅህ አሳልፎ ሰጥቶኝ ሳለ አልገደልክኝም እና ለኔ ለእኔ መልካም እንዳደረክልኝ አንተ ዛሬ አሳየኸኝ። ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰድ ማን ነው? ስለዚህ ለእኔ ስላደረከው ቸርነት እግዚአብሔር ይመልሰልህ። አሁንም እንሆ አንተ በእርግጥ ንጉስ እንድትሆን የእስራኤልን መንግስት በእጅህ እንድትጸናን ያውቃለሁ። አሁን እንግዲህ ከኔ በኋላ ዘሬን እንዳትቆርጥ ከአባቴም ቤት ስሜን እንዳታጠፋው በእግዚአብሔር ማልልኝ። ዳዊትም ለሳኦል አለለት። ሳኦልም ወደ ቤቱ ሄደ። ዳዊትና ሰዎቹም ወደ አምባው ወጡ ይላል። ማታ ሶስት ሰዓት ላይ ቴሌግራም ና ቲክቶክ ላይ በጥልቀት ይህንኑ ክፍል ስለምናጠና መታችሁ ሀብረን እናጥና። ጸጋ ይብዛላችሁ።